ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሌሎች እንዲሁ ጤና ይስጥልኝ ብያለሁ። ዛሬ የማሳያችሁ እንደባለፈው ያው ላልገባችሁ ማለት ነው ዱ ነው ዱ ቴሳራ ዱ ሴም ያላችሁ ወደ ኢትዮጵያ ወደ ኢትዮጵያ ለመደወል የምትፈልጉ ልጆች በፋይፍ ካርድ ነው ሁላችን የምንደውል። ያው ይህን ማታውቁ ካላችሁ ለጓደኞቻችሁ ሸራ አድርጉ እንዲደርስላቸው እና በ10 ዲርሀም ሰላሳ ደቂቃ በሀያ ዲርሀም ስልሳ ደቂቃ በአርባ ዲርሀም መቶ ሀያ ደቂቃ ማውራት ከፈለጋችሁ ይህን ሲስተም ተጠቀሙ። ዱ ለምሳሌ ላሳያችሁ አሁን አሁን እኔ ካርዴ ስንት ነው ያለኝ? ይኸው እንየው አብረን ስድስት ብር አለኝ። ማኑ አስራ አንድ ብር አለኝ። አስራ አንድ ብር ይኸው አስራ አንድ ብር ይታያችኋላ። እቻለችኝ አሁን መጀመሪያ ላይ ምን ታረጋላችሁ? ኮኮብ መቶ 11 11 ከዛ ኮኮም ከዛ መቶ ታረጉና እዛ መሰላል ታረጋላችሁ። ይሄ ቅድሙ ነው የመጣ እናዚ ኦኬ ትላላችሁ። ኦኬ ካላችሁ በኋላ ሁለት ቁጥር ነው የምትጫኑሽ ውዶቼ እ ሁለት ቁጥር አ ሁለት ቁጥር ታረጉና እዚ ላይ ኦኬ ትሉታላችሁ። ይሄ ሙዋፈቅ ሙዋፈቅ ማለት ያኔ ተስማምቻለሁ ማለት ነው። እንደዚህ ካረጋችሁ ከጨረሳችሁ በኋላ ይሄ አንድ ግን ይሄን ነገር ከሞላችሁት ለሌላ ጊዜ ለሌላ ጊዜ ይህን መሙላት አይጠበቅባችሁም። ቢስሚላህ ሱብሃነ ለሌላ ጊዜ ቀጥታ ካርዱን ካስገባችሁ ይህን አሁን ማሳያችሁ ነው የምታረጉ። ያኔ አንድ የበቃ ከፍቷል። ያኔ ተስማምታችኋል በዚህ ነገር። ከዛ ቀጥላችሁ መታረጉ ነጅማ መቶ ሰላሳ አምስት ከዛ መሰላል ከዛላችሁ እንደዚህ ታረጋላችሁ። አሁን እኔ ለሞላ ነው ማሳያችሁ ማለት ነው። ከዛ አንድ ቁጥር ታረጋላችሁ። ከዛ ቦይስ የሚለው ላይ አራት ቁጥር እነካለው አራት ቁጥር ታረጋላችሁ። ሲ እንድትሉታላችሁ እርሳል ማለት ነው። ባዴን አሁንም አንድ ቁጥር ታረጋላችሁ እዚህ ቀጥሎ ማለት ነው። አሁንም እዚህ በኋላ ደግሞ አንድ ቁጥር ታረጋላችሁ። ከዛ እዚህ ላይ ው ብር ያስመርጣችኋል። በአስር ድርሃም ነው በሀያ ድርሃም ነው በሰላሳ ድርሃም ነው እያረጋችሁ የምትፈልጉትን ያክል ትመርጣላችሁ ማለት ነው። እኔ አሁን በ10 ብር ነው የምፈልግ። እንዳያችሁት 11 ብር ነው ያለችኝ። አንድ ቁጥር እጫናለሁ። ከዛ እርሳል አደረጋለሁ። ይሄው እርሳል አደረኩኝ። እዛ አሁንም አንድ እጫናለሁ። አንድ እጫናና አሁንም እርሳል ትሉታላችሁ። አሁንም ደግሞ እንደገና እርሳል ታረጉና ይሄው ሜሴጅ፣ ይሄው እዚ ላይ ተስማ ተስማምቻለሁ ብላችሁ መዋፈቅ። አይዋ መዋፈቅ። ይሄው ሜሴጅ መጣልኝ። ይታያችኋል። ሜሴጁ ሜሴጁ ይሄ ታቦቱ ሄደ። ይሄው ሜሴጅ ይታያችኋል አይደለ ሰላሳ ደቂቃ ሰጥቶኛል ለቀተምበተፈል ሰላሳ ደቂቃ አረበኛ አማርኛ በአስር ብር ሰላሳ ደቂቃ ተሰጥቶሻል እያለኝ ነው ይኸው ተሰጥቶኛል ማለት ነው አሁን ካላስ ቀጥታ እዚህ ወጥቼ እሚጠበቅብኝ ቀጥታ እምፈልገው ቁጥር ዞ ምናምን አድርጋችሁ መደወል ነው እምትፈልጉት ቁጥር ቀጥታ ማለት ነው ከዚህ አሁን እንደዚህ እንውጣና እንትን ልደውል ሽስማ ካርዳችን እንየው። በጣም እየፈጠንኩ ነው ግን ይቅርታ ደቂቃው እንዳይበዛ ብዬ ነው። እሺ ሶሪ ያየማ እንደዚህ ተደረጉና አሁን ብሩን እንየው መውሰዱን አለመውሰዱን ቸክ ለማድረግ ያያችሁት አለ ቅድም አስራ አንድ ብር ነበረ። አስር አንዴት ብር ነጥብ ከሀምሳ ሳሳዝን እቺ ቀርታለች ማለት ነው። ከዛ ኦኬ

እና እንደዚህ አድርጋችሁ በዚህ መሰረት ተጠቀሙ እህቶቼ፣ እንዲሁ ለጓደኞቻችሁ ደግሞ ሸር አድርጉላቸው። በዚህ መንገድ ይጠቀሙ። በ10 ብር 20 በ20 ብር ስልሳ ደቂቃ ዘና ፈታ ይበላሉ እና የናፍቆት ባይ